በጉጉ ሲጠበቅ የነበረው ውጤት መጣ። ግን ምንድን ነበረ ያስደነገጣቸው? ሁላቸውም በተለይ ወይዘሮ ሚላት በጣም አስደንግጧታል። ሰላም፣ ወደ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛል። ይህን ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንግዲህ የሀንዬ ወደ ውጤቱ ተመርተው ሲሄዱ ድንገት እንግዲህ አባቷ ወደፈለገው ሆስፒታል እንጂ ወይዘሮ ባዩ ሽም ሆነ ወይዘሮ ሚላት ወደፈለጉት እንደማይወስደው ተናግሮ ነበር የወሰዳቸው። በዚህ በተለየ የሰላምዬ አባት ለሀናዬ ቅርብ ርቦቱ በጣም ደስ የሚልና የሚያስደስት ነገር ነው ያለው። በቃ አሁን ከፊቷ ሊለያት አልቻለም። እሷን በጣም ደስተኛ ሁና አባቷን አይን አይኑን እያየ በሳቅ በፈገግታ ትሞላለች። ምክንያቱም እኔ ሰላምዬን ደም ስለሰጠቻት ሳይሆን እንዲሁ ውስጤ የኔ ልጅ እንደሆነች ሀናዬን ሙሉ ለሙሉ መቶ ከመቶ አምናለሁ እያለ የተናገረው ሰላምዬም እንግዲህ ለአባቷ ትልቅ ክብር ስላላት የአባቷ ያላትን እያንዳንዱ ነገር አብራት ታምናለች። ከዚህም በኋላ እንግዲህ ምን አርበተብት ይሻል፣ እርግብ ምን ሆነች ነው የምትርበተበችው? አይዞሽ አለቻት ሰላም። አይ አልተርበተበትኩ፣ ምንም ግን እናንተ ሁላችሁም ይህንን ነገር አልተቀበላችሁኝ፣ ትኩረታችሁ ወደ ሀናዬ ሆኗል። ሁላችሁም አባታችሁ እንደዛ ስላለ ነው ማለት ነው። አይደለም እንደዛ አይደለም። እንግዲህ እኮ የእናንተና የአንቺና ታሪክ ሊመሳሰል ይችላል። በዓለም ላይ ብዙ ሰዎች ታሪክ ተመሳሳይ ይኖራል። ግን አንቺን ያወዛገበን ያመጣሽ ፎቶግራፍና መስቀል ነው። እሷ ደግሞ በእጇ ይዛ መስቀልና ፎቶውን ባትቀርብ ማንነት የራሴ ነው ብላ ነው የምትለው። አንቺ ምን አጨናነቀሽ አላት። ከዛም እሺ ብለው እንግዲህ ወደ ምርመራ ውጤት ሄዱ። ምርመራውንም ሲሰጡ ባዩሽ ያለችው ሆስፒታል ሳይሆን ሌላ ሲሆን በጣም ደነገጠች። ወደ ወይዘሮ ባዮች ደወለች፣ ግን ነሰላም አባት እኮ መጥቶ ሌላ ሆስፒታል ነው ወሰደን፣ ስትላት ይህ የተረገመ ደግሞ መጣ፣ እንደሱ ከመጣ ምን አባቷ መጣው ብላ ስትል፣ ምክንያቱም ባዩች ከወይዘሮ ሚላትና ከነሰላም አባት ጋራ ያ ብዙ እንዲራራቁና ተራርቀው እንዲኖሩ ለዚህ እንዲበቁ ያደረገቻቸው በመካከላቸው ገብታ እሷ ነበረች። ስለዚህ ስለ እሱም ስለዚ ስለዚህ ጠንቅቆ ያቃል ማለት ነው። እሷ ትሆናለች ብሎ ገና በግምት ወይዘሮ ባዮች ናት ይህ ድርጊት የምታደርገው ብሎ ጠርጥሮ ነበረ። አሁን ምን ይሻለኛል? የት ሆስፒታል? እንደው ብቻ ቶሎ ንገሪኝ፣ ሎኬሽን ላኪልኝ። እኔ ሂጅ፣ የማደርገውን አደርጋለሁ። አትፍሬ አንቺ አትንቀርቀጭ። ኧረ እኔ አሁን ስፈርቻለሁ፣ እንዴት መጥም እዚህ ቦታ ላይ ባልተገኘሁ ብዬሽ ነው ያፈርኩት፣ ስትል እርግብ ትነግራታለች። አንቺ ልጅ አትንበቅበቅ ብዬሻለሁ፣ አትፍሬ ነግሬሻለሁ። ብቻ አንቺ አሁን ቀጥሎሽ ላኪልኝ፣ እኔ ቶሎ ብዬ እሄዳለሁ ብላ እንግዲህ ሎኬሽን ልካላታለች። ከዛ ሀናዬ ደግሞ ስታወራ ድንገት ሰምታት ነበር እርግብ። የሆነ ሰው ከጀርባዋ አይዞሽ የሚላትና እና የሚያበረታታት ይህንን ሴራ እንድትሰራ የሚያደርጋት ሴት አክስት የምትላት ሴት ማና ስትል ራሷን ትጠይቃለች። ለማንም ግን ትንፍሽ አላለችም። ከዛም በኋላ አባቷ በተደጋጋሚ ሀንዬን አይዞሽ ሀንዬ ምንም ሆነ ምን እኮ የኔ ልጅ ነች። ሲላት እኔ እኮ እርግጠኛ ነኝ አባዬ፣ እኔ እርግጠኛ ነኝ። ግን ሌላ ነገር ከተከሰተ ብዬ እፈራለሁ። በፍጹም እኔ እዚህ እያለሁኝ የሚከሰት ነገር የለም። እዚህ እንኳ አልተቻለም ቢባል ሌላ ውጭ ሀገር ወስጄ አስመረምር ሻለሁ ለድጋሚ ያክል እንጂ በፍጹም አትፍሪ ሲል ስላት በጣም ተደሰተች ማለት ነው። ሰላምም ህን የፈራሽ እን አለቻት። ኧረ በፍጹም ሰላምዬ፣ በፍጹም አልፈራም፣ ግን እናንተን የመሰለ እህትና ወንድም ስላገኘሁ እኔ ደስተኛ ነኝ ስትላት፣ አዎ ሰላም ደግሞ በበለጠ አባቷን በጣም ተወዳቸዋለች። ለአባቷን ትኩረት ትስባለች ብዙ ጊዜ የሚናገረውን ነገር ሀኒዬን ሲገድፍ ስታይ አብራ እየገደፈች አዎ አዎ እያለች ትመልሳለች። ምላሴ ግን ግራ ተጋብቶታል። ወይዘሮ ሚላት ደግሞ ሀናና አባቷ ሲያወሩና ሲጫወቱ በጣም አትወድም፣ ትናደዳለች። ሀናዬ ግን በስስት አባቷን አይን አይኑን እያየች ፈገግ እያለች ነበረ የምታወራው። ቶሎ ቶሎ ሀኒዬ የኔ ቶሎ ሲቁጭ በጋራ ስራውን ትሰሩታላችሁ እያለ እየጠራ ቁጭ አረጋታል። ሰላምዬ ተባበሩ፣ የቤቱን ስራ አንድ ላይ ስሩ ሲላ ሰላምዬም ችግር የለም።

እንሰራዋለን ሲል እርግብ፣ በዚህ ጊዜ ግራና ቀኝ እያየች ራሷን ዝቅ አድርጋ እየተመለከተች ምን አይነት ውጥረት ውስጥ ነው የገባሁት? ምን ነው ይሄ ነገር በቀረብኝ እስከ ማለት ድረስ እያለች ነው። ከዛም በኋላ እንግዲህ አንቺ ግን ደፋር ነሽ አለቻታና፣ እኔነቴን ቀምተሽ ማንነቴን እያወቅሽ እዚህ ቦታ ላይ ደም ሰጣለሁ ብለሽ መምጣትሽ ምን አይነት ደፋር ነሽ! እኔ እኮ ታሪኬንም ማንነቴንም ነው የቀማሽኝ ብላ ለእርግብ ስትነግራታለች ሀኒዬ ማን እየሰት ነግራት፣ ደግሞ እባክሽ አንቺ ልጅ ዝም በይ ብያለሁ፣ አለች እርግብ። አሁንም የውስጧን በውስጧ ቻል አድርጋ ምላሷን መቼም አይቀርምና አንቀሳቀስ አርፈሽ ብትቀመጭ ይሻልሻል። የኔ ማንነት የቀማሽኝ አንቺ ነሽ አለቻት። በፍጹም እንዳትሳሳች፣ ሌላ መንገድ ካልሄድሽ በቀር እኔ እናቴን ራሴ ነኝ አለች። ከዛ መህንዬ አባቷን፣ እንግዲህ እንዳለችው ስም አባዬ፣ እኔ ገንዘብ ብላ ነው ግለኛ ለመውሰር ነው የምትሉትን አስተሳሰብ እንድታስቡ አልፈልግም። እኔ እናንተ ተገኛችሁም አልተገኛችሁም፣ እንደእናትና እንደ አባት አድርጎ ያሳደገኝ አባት አለ። በስነ ምግባር አንጾ ነው ያሳደገኝ። ስለዚህ አባቴ ይሻልልኝ እንጂ እኔ ወደ ክፍለ ሀገር አባቴ ቀዬ ጋ አገሩ ላይ ነው የሚሄደው አለችው። እና ይህን ነገር ግን እንድታስቡ አልፈልግም። አሁንም ዲኤንኤኑን እሰጣለው ያልኩት ማንነቱ፣ እውነታው፣ ውሸቱና እውነቱ እንዲወጣ ስለፈለግኩ ነው እንጂ ብላ ስትነግረው፣ አንዬቴ እንጂ በፍጹም ካሁን በኋላ ወደዛ ተመልሳችሁ አትሄዱም። አባትሽም ሆነ አንቺ እዚሁ ከኛ ጋር ትኖረ ያላችሁ። አንቺም በሙያሽ ትመረቂና ከሙያሽ ዘርፍ ትሰሪያለሽ። ችግር የለው ስለዚህ አዎ ስነ ምግባር ያደግሽ መሆንሽ ያስታውቃል ከኛም ቤት ውስጥ ብዙ ነገሮችሽ የሚመሳሰሉት አንቺ ነች በስነ ስርዓትሽ በሰው ማክበርሽ በሁሉ ነገር ስትል ሰላም ቀጠላጋ አዎ አባዬ በጣም እማዬም ዘወትር ይህን ነገሯን ትላለች እንዴት አይነት አሳዳጊ ነው እያሳደገሽ እያለች ትላታለች በዚህ ነገር እናቴም ታምናለች አሁን ግን እማዬ ምን እንደተላከባት አላቅም ወይዘሮ ባዩሽ ጭንቅላቷ ሞልታታለች እንጂ ማንነት እኮ ጠንቅቃ ታውቃለች። ምን አይነት አስተዳደግ ነው ያሳደጉሽ አባትሽ መታወቅ ፈልጋለሁ እንኳ ብላ የተዋወቀችው አባቷን በአሳዳጊነቷ ስለተማረከችባት ነው። ሀና የሰው ገንዘብ አትፈልግም። ይህንን ሁሉም ተጠንቅቆ የሚያቅ ነው ስትል ሰላምም ተናገረች። አዎ አለ። ለምን አሲር የሚባል ልጅን እንኳ ከሰዎች እቃ እየዘረፈ የሚያመጣ አባትየው ይህንን ተጸየፍ ብለው ያስ ያቋረጡት እና ያስተውት አሁን ልጅ ያደረጉት ናቸው። ከቤተ ክርስቲያን በቀር ሌላ ነገር አያውቁም። ሀናዬም ኪዳነ ምሕረቷን ከአንድ ነገር ሲደርስባት ኪዳነ ምሕረት ድረሽልኝ ብላ ወደ ቤተ ክርስቲያን ሂዳ ነው የምጠይቅ እንጂ ብለሰው ምንም ነገር እንትን አትልም ስትል ሁሉን ስታስረዳው ትክክለኛ እህት ልጃችን ይቺ ናት እመኑኝ፣ አለ ማለት ነው። እንግዲህ ወይዘሮ ፋይሽ ደግሞ ያንን ሎኬሽን ይዛ ሂዳለች፣ ውጤቱን አስቀይራለሁ ብላለች። ይህ ነገር ርቀቷ ደግሞ እስከ መቼ ይገፋል? አሁንስ እውነት ፊት ለፊት ከነሰላም አባት ጋር ስትገናኝ ምን ልትል ነው የሚለው ነገር የሚገርም ነው። ወይዘሮ ባምላትም እንግዲህ አስደንግጧቸዋል። ምን ይፈጠር ይሆን እያሉ ሁላቸውም እየተረባበሹ ነው የሚገኙት። እንግዲህ ዛሬ ወደ ዲኤንኤ ምርመራው ላይ ተመርተዋል፣ ሄደዋል። ሁለቱም ሰጥተው ውጤቱን እንግዲህ በመጠባበቅ ላይ ይገኛሉ። ውጤቱ እንግዲህ ሲመጣ ሀኒቾ እንደምታሸንፍ ሙሉ ለሙሉ እርግጠኛ ነን። ውድ ተመልካቾች እናንተስ ምን ትላላችሁ? ስለዚህ ስለምትከታተሉኝ እኔንም ከልብ ነው እማመሰግናችሁ። ላይክ፣ ሼር እያረጋችሁ አበረታቱን። ሀንዬ አሸናፊ እንደሆነች ይታወቃል። ሆኖም ግን የወይዘሮ ባዩሽ አሁንም አመኒኝ ማለት ምን ይባላል። እርግ ብስ ከዛ በኋላ እንዴት ልትሆን ነው የሚለው ነገር በጣም ያሳስበናል። እውነት እንዴት ብላ ልትመለከታቸው ነው? ወይንስ ምን ልታደርግ ነው? ወይንስ ያንን ያሰበችውን ሴራዋን ደግሞ አሁንም ልትቀጥል ነው? ከዚህ በኋላ የሰላም አባት እያሉ ሌላ ነገር ይፈጽማል ብለን አናምንም። ከሴቶች ለምን ወንዶች ትንሽ ሁሉን ነገር ተረጋግቶ የመመልከት ነገር አላቸውና እና ሀኒዬ ታሸንፋለች ብለን ሁላችንም በጉጉት ነው የምንጠብቀው። ስትከታተሉኝ ስለነበረ ከልብ አመሰግናለሁኝ። እናንተም ላይክ፣ ሼር እያደረጋችሁ እስኪ ጠብቁ። ምን ይፈጠር ይሆን የሚለውን አብረን እናያለን።